ሰላም ሰላም እንዴት ናችሁ? ኢትዮ ቤተሰቦች፣ ባላችሁበት ሁሉ ሰላማቸው ይብዛልኝ። ይህ የሁለ ገብ ቱቶር የዩትዩብ ቻናል ነው። ዛሬም እንደተለመደው እንግዲህ የአማርኛ ፊደሎችን እያቀነባበርን ቃላት እየመሰረትኩላችሁ እገኛለሁ። እናንተም ደግሞ የየዕለቱን ትምህርት እየተከታተላችሁ ትገኛላችሁ። ስለዚህ የዛሬውን ትምህርት ከባለፈው በተጨማሪ የከ ዝርያዎችን ነው ይዤላችሁ የመጣሁት። አንድ ክፍል ሰርችላችኋለሁ። ክፍል ሁለት ነው የዛሬው ደግሞ ማለት ነው። እና ይሄንንም እንደዚሁ እንደባለፈው በደንብ አንብባችሁ እንደትጠቀሙበት ለማለት ወዳለሁ። ተጨማሪም እንደዚሁ ማወቅ ምትፈልጉ ካላችሁ እኔን ማግኘት ትችላላችሁ በፈለጋችሁት ማለት ነው። እና ይኸው ስለዚህ ቀጥታ የእለቱን ትምህርት እንጀምር ማለት ነው። እንግዲህ የዛሬው እንዳልኳችሁ በምንድን ነው ትምህርታችን የምንጀምረው? በ የከ ዝርያዎች ማለት ነው። ባለሶስት የፊደል ዝርያዎች ናቸው እና በከ ነው። ክፍል አንድን በባለፈው ሰርተን ነበር። ዛሬ ክፍል ሁለትን እንሰራለን ማለት ነው። ይሄው እንጀምርና አብረን እየቆጠርን ጻፍ እየጻፍን እንሂድ ማለት ነው። ይኸው እኔም ጽፋለሁ። እናንተም ደብተርና እስክሪብቶ ይዛችሁ እየጻፋችሁ ሂዱ። ከዘራ ይላል፣ የመጀመሪያው ቃል ከዘራ። ከዘራ መቼም ታውቃላችሁ፣ ከዘራ። ከዛ ሁለተኛው ኩራ፣ ኩራት፣ ኩራት ይላል የሁለተኛው። እንደዚሁ ሌላኛው ኩ በ ኩበት ኩበት ይላል ሌላኛው እንደዚሁ ኩበት። ከዛ ኩ ሽ ኩሽ ና ኩሽና ይላል። ኩበት ኩሽና። ከዛ እይ ኩ መ ር አቀራረጹን በደንብ እዩ። እውነት በጣም በጣም በቃ እኔ አላቅም ብቻ እንደዚህ እየጻፉ ማየትና እያንዳንዱ ፊደል እየተቀረጸ ማየትና ብሎ በቃል ሲነበብ ይለያያል። ስለዚህ ኪሳራ ሲጽፍ እያያችሁት ነው። ስለዚህ ብዙ ነው ጥቅሙ። ኪሳራ። ከዛ አሁንም ኪ፣ ኪዳ፣ ኪዳን ኪዳን ይላል። ኪዳን። እሺ፣ አ ሌላኛው ደግሞ አሁን ኪ፣ ቺ፣ ኪ፣ ቺን፣ ኪ ቺን ታውቃላችሁ አይደል? መቼ ይሄን ለእናንተ መንገር ተቀባሪ ማርዳት ነው የሚሆነው። ኪራይ ራ ይ ኪራይ። ብዙ ኪራይ አለ። የቤት ኪራይ ይኖራል፣ ሊሆን ይችላል። ፊልም መከራየትም እንደዚህ ብዙ ነገሮች አሉ። መከራየት ኪራይ። እዛ ኪኒን ኪኒን፣ ታቃላችሁ መቸም ኪኒን፣ ኪኒን። አሁን ደግሞ ካርታ ካርታ ይላል። ካርታ በደንብ እያያችሁ ቀረጻውን ብያችኋለሁ። በደንብ አስተውሉኝ። ካርታ። ከዛ ካ ራ ት ካራት። የወርቅ ካራት 24 21 ካራት የሚባል አለ አይደለ? ካራት። ካርድ ካርድ ካርድ። እንግዲህ በጣም ብዙ ካርድ አለ። ሞባይል ካርድ አለ። የጤና ጣቢያ ለምርመራ የምናወጣው ካርድ አለ። ብዙ አይነት አለ ካርድ። ካህን ካህን ካህን ማለት ቄስ ማለት ነው አይደል? ሌላኛው ካሜራ፣ ካሜራ ይላል። ካሜራ። ቨሪ ጉድ። እሺ፣ ወደ ሁለተኛው ገጽ ስንሸጋገር ካል፣ ካልሲ ይላል። ካልሲ፣ ካልሲ። ከዛ ካቴ እና ካቴና ካቴና፣ ታውቃላችሁ ካቴና ማለት ይሄ ፖሊሶቹ ሌባ ምናምን የሚያስሩበት ማለት ነው፣ ካቴና ነው የሚባለው። ካውያ ካውያ፣ መቼስ የማያውቅ አይኖርም። ካውያ እሺ። ቃሉን አይደለም በእርግጥ እያስተማርኳቸው ያለሁት። ካሮት ካሮት፣ ትን ተመልከቱ እንዴት እንደምትጽፋት እሺ። ከዛ ካ ፊያ ካፊያ፣ ካፊያ አታውቁም አረ፣ ክረምት ላይ እንደውም ዝናብ ሊመጣ ሲል ዝም ብላ ጭል ጭል የምትለው የመጀመሪያ ማለት ነው ካፊያ። አይ ጠበቅ ያለ አይደለም፣ ካፊያ ነው ምናምን እንላለን። እሺ በካ ጨረስን። አሁን ወደ ኬ የተሸጋገር ማለት ነው። ኬንያ አልን የመጀመሪያው፣ ኬንያ ጎረቤት ሀገር ነች። ኬኔቶ ኬኔቶ ታውቃላችኋል፣ ለደማነስ የሚሆነው ኬኔቶ ይኸው። ከዛ ክ ክፍል ወደ ክ ገባን።

ክራር ር። ተመልከቱ እንዴት እንደተጽፋት። ክራር ክራር። እሺ፣ አሁንም በመቀጠል ክ፣ ፍ፣ ክፍት ክፍት። የሆነ ያልተከደነ ነገር ክፍት ይባላል። እሺ፣ ከዛ አሁንም ክ፣ ቡ፣ ክቡር ክቡር፣ ዶክተር ምናምናም ብለን ስም እንጠራለን። ክቡር ወይ የሰው ልጅ ክቡር ነው እንላለን አይደል? ከዛ ክ፣ ወ ክወና ክወና። እሺ ክወና፣ ክንፍ ክንፍ። እነዚህን ይመስላሉ ማለት ነው። ለዛሬ ያየናቸው ቃላቶች እነዚህን ጣም ማድረጋችሁ ካያችኋቸው እውነቴን ነው የምላችሁ በደንብ በደንብ ተጠቃሚ ትሆንባችኋላችሁ። በእያንዳንዱ በእያንዳንዱ የካሃ እስከ ከ ድረስ ባሉት እንግዲህ በጣም ስትሪክትሊ ፎከስ አድርጌ ሰርችባቸው እንደዚህ ቪዲዮ አይ ቲንክ ይሰራ ሊኖር ይችላል፣ ግን እንጃ አላቅም። ሁሉንም እያየዋቸው ነበርና ያን ያክል ለዚህ የዚህን ያክል በጣም ዲቴል ሰርቶ ወጣ ያለ የለም። ከመሰረቱ ላነበበ ሰው ከሃ ጀምሮ፣ የኔም ቪዲዮ ከሃ ጀምሮ እስከዚህ ድረስ ለተከታተለ በእርግጠኝነት ከምንም ተነስቶ ቃል ማንበብ ይጀምራል ይችላል ብዬ አስባለሁ። ከዛ በበለጠ ደግሞ በአጭር ጊዜ በተቀላጠፈ በሁለት በሶስት ወር አማርኛን አቀላጥፎ ለመናገር የፈለገ ያ ወደኛ መምጣት ይችላል። ከዛ ብቃትና ጥራቱን አይቶ መመዘን ይችላል ራሱን ማለት ነው። ማንም ሰው ምናልባት የአማርኛ ማንበብ መናገርና መስማት የሚችል ሰው ነገር ግን መጻፍና ማንበብ ለማይችል ሰው ነው ይህንን መልእክት እያስተላለፍኩ ያለሁት። ስለዚህ ይህንን አሁን የምናገረውን ተንተርሳችሁ ሀሳብ ካላችሁ ወደኛ ጎራ በሉ። ላለሁ እስኪ አንድ ግን እነዚህን ባሳያችሁ ደስ ይለኛል። ይኸው ካ የከዘር አራተኛዋ ል የለዘር ስንተኛዋ ስድስተኛዋ ሲ ደግሞ የሰዘር ስንተኛዋ ሶስተኛዋ ካልሲ የሚለውን በእነዚህ እንመሰርታለን ማለት ነው አሁንም ካ የከዘር አራተኛዋ ቴ የተዘር አምስተኛዋ ና ደግሞ የነዘር አራተኛዋ ካቴና የሚል ቃል መሰረትን ማለት ነው ካውያ የሚለውን ደግሞ ካ የመጀመሪያ ነች ው ማነው ካ የከዘር አራተኛ ነች ው የወዘር ሁለተኛ ነች ያ ደግሞ ይቅርታ ስድስተኛ ነቻችን ያ ደግሞ የከዘር የየዘር አራተኛ ነች ማለት ነው። ወደዚህ ስንመጣ ካሮት የሚለው ካ የከዘር አራተኛ፣ ሮ የረዘር ሰባተኛ፣ ት ደግሞ የተዘር ስድስተኛ። ካሮት የሚለውን በዚህ መንገድ እንጽፋለን ማለት ነው። ካ ካፊያ ስንል ደግሞ ካ ይሄን ይመስላል የመጀመሪያው አራተኛ ነው። ፊ የፈዘር ሶስተኛ፣ ያ ደግሞ የየዘር አራተኛ። ካፊያ የሚለው በዚህ መንገድ ይመሰረታል። ካ ኬንያ የሚለው ደግሞ ኬ የከዘር አምስተኛ፣ ን የነዘር ስድስተኛ፣ ያ የየዘር አራተኛ ኬንያ የሚለው በዚህ መንገድ። ኬኒቶ የሚለው ደግሞ ኬ ስድስተኛ የከዘር ማነው አራተኛ ኔ የነዘር አምስተኛ ቶ ደግሞ የተዘር ሰባተኛ ማነው። ክፍል የሚለውን ተመልከቱ። ክ ሁሉም ስድስተኛ ናቸው። ፍ፣ ል ሁሉም ስድስተኛ ስድስተኛ ናቸው። ክልል የሚለው እንደዚሁ ስድስተኛ ስድስተኛ ናቸው። ክ የከዘር ስድስተኛ ል እንዲሁም ል የለዘር ሁለቱም ስድስተኛ ክልል የሚለው በዚህ መንገድ ክዳን የሚለው ደግሞ ክ የከዘር ስድስተኛ ዳ የደዘር አራተኛ ነ ደግሞ የነዘር ስድስተኛ አድርገን እንመሰርታለን። ከዛ ክራር የሚለው ደግሞ ክ ስድስተኛ ናት የከዘር ራ የረዘር አራተኛ ር ደግሞ ሰባተኛ ማለት ነው። ክራር የሚለውን በዚህ መንገድ መሰረትን። ከዛ ክፍት የሚለው ደግሞ ሁሉም ስድስተኛ ናቸው። ክ ፍ ት ክፍት። ከዛ ክቡር የሚለው ክ ስድስተኛ የከዘር ቡ የበዘር ሁለተኛ ር ደግሞ የረዘር ስድስተኛ ማለት ነው ክቡር የሚለው በዚህ መንገድ ከዛ ክወና ክ ስድስተኛ ወ አንደኛ ና የነዘር ስንተኛ አራተኛ ክወና ከዛ ክ ን ፍ ክንፍ የሚለው ደግሞ የከዘር ስድስተኛ የነዘር ስድስተኛ የፈዘር ስድስተኛ ክንፍ የሚለው በዚህ መንገድ መሰረትን ማለት ነው ለዛሬ የነበረን ትምህርት ይሄን ይመስላል ቀጣይ በሌላ ቪዲዮ እስክንገናኝ ካሁን በፊት የነበሩትንና አሁን ያዘጋጀውላችሁን እስከ ከ ድረስ ያሉትን በጽሞና ተከታተላችሁ ፍሬያማ እንድትሆኑ ስል ለማሳሰብ ወዳለሁ። ቀጣይ በሌላ ቪዲዮ እስክንገናኝ እስካሁን ያሉትን በደንብ አጣጥሙ። መልካም ትምህርት ይሆንላችሁ። መልእክት ካላችሁ መልእክታችሁን ወደ እኔ ማድረስ ትችላላችሁ። አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ነባር ከሆናችሁ ላይክና ሸር ማድረጋችሁን እንዳትረሱ ለማለት ወዳለሁ። መልካም ጊዜ መልካም ቆይታ ይሆንላችሁ። መልካም ትምህርት ባይ ባይ።